አላህን በቆንጅዬ መልክ ያየውን ሀዲስ አንድ ያውጣልን፣ እና ከዛ አላ ቆንጅዬ ነው። አላ ቆንጅዬ ከሆነ ደግሞ ስለዚህ ከለር አለው ማለት ነው። አላ አላ መልክ አለው ውበት አለው። ኦኬ፣ የሚታይ ቁንጅና አለው። አደምስ ምን አይነት ነው ነው? እኔ የዚህ ጋር ምለው ማለት ነው ፉይ ለምሳሌ ቁርአን ላይ አላህ ይሰማል ብሎ እናላለ አላህ ያያል። አላህ እግር አለው ብሎ እናላለ እኛ ሙስሊሞች ምንድነው የምንለው? አላህ እግር አለው ግን እኛን አይመስልም። እንዴት የሚለውን ጥያቄ አንጠይቅም። እንዴት የሚለውን ጥያቄ እንዴት አይነት እግር ነው የሚለውን ጥያቄ አንጠይቅም። በቃ ረ እንደተቀመጠው ነው። አላብራራውም። እሱ አላብራራውም። ነቢዩም አላብራሩትም። እኛም አልጠ ቀይ ነው ጥቁር ነው ረጅም ነው አጭር ነው፣ እንዴት አይነት ነው ብለን አልጠየቅንም። ሚስሪፕረዘንት እያደረጋችሁን ለዛ ምላሽ እየሰጣችሁ ነው። እኛም ወፍራም ነው ቀጭን ነው እንዴት ነው ይህን ከናል ጥያቄ ያችልም አልጠየቅ ነው የተጻፈው ብቻ ነው ያለ ነው ፕሪሰፖዝ ያደረጋችሁትን ለዛ ምላሽ አትስጡ። ይሄ ፋላሲ ነው። እንደዚህ አይነት ነገር አትስሩ። አዲሱ ለሳሌ አይሰው ላይ የሚገኝ ነው ክርስቲያን እንትን አድርገው ትንሽ በጣም በሚያምር ሁኔታ ጌታዬን አይቼዋለሁ አለ። ኦኬ፣ በሚያምር ቅርጽ በሚያምር ፎርም፣ ያ ቅርጽ አይቶታል። በሚያምር ሱራ ማለት ነው። ሱራ የምትለዋ ቃል የገባችው ኤግዛክትሊ ለአደምም ተሰጣለች ለጅብሪልም ተሰጣለች። የሱራ የምትለው አክሰንት እቺ ቆንጆ ማለት ነቻል ሐሰን ቲ ማለትኢ ሱራው ማለት ነው። ሱረቲን ሳይሆን ሱራ ነው። ቀጥሎ ከተነበበ ቲን ተብሎ ይቃጠላል። ዛ ላይ ከቆመ ራ ሱራ ተብሎ እንቀጥለዋለን። በማን እንትን ነው የፈጠረው? እሺ ቆንጆ ነው አይደለም? ጥያቄ ምንድን ነው? ከመጀመሪያው ጀምሮ። ስለዚህ አላህ ቆንጆ ነው። አላህ በቁንጅና ሶሪ፣ አላህ ቆንጆ ነው። ሶሪ መሐመድ አላህን በቁንጆ መልክ አይቶታል። እንስማማለን እስኪ ሀዲሱን ከላይ ጀምሩ ለአንብበው ከላይ ጀምሮ ገብቷል አሁን እቺ መሀል ላይ ያለችውን አታምጡ ቁንፅል ሀሳብ ሳይሆን ለውይይት ከሆነ ምን አንጻር የሚለው ልም ለማወቅ ከዚህ ጀምር አንብብ

ጨርሰዋል አንብበህ በነገራችን ላይ ዋናውን ሀሳብ አግኝተዋል ስለዚህ አላህ ቆንጆ ነው አላህን በቁንጅና አይቶታል ልክ ሁለት እጅ አለው ሁለት አይን አለው ሁለት ጆሮ አለው ሁለት እግር አለው ባት አለው ቆንጆ ነው አሁን ሱራ ዘጠና አምስት አራትና እንደ ክርስቲያን ፈጠው እኔ እንትን የምለው ማለት ነው እፎይ ይሄ ሀዲሱ ማለት ነው ነብዩ ያዩት በህልማቸው ነው። ገብቶሀላ አላ አላህ ደግሞ ቁርአን ላይ ተገልጦ የታየው ለሙሳ ብቻ ነው። እሱም ደግሞ አየሁ የሚባል ደረጃ አይደለም፣ እንደተገለጠለት ነው። ተራራው አመድ የሆነበት ከዛ ወደቀ ሙሳ። እንደዚህ የሚል ሀዲስ አለ። የነቢያት ህልም ወይ ነው፣ ትክክል ነው። የነቢያት ህልም ብሏል ነብዩ። ስለዚህ ማተር አያደርግም። ኤኒዌይስ እችኛውን አንብባት። አሁን መጣል እይ አደምን ነው የፈጠረው አይደል? አደምን ሲፈጥረው በጣም ቆንጆ አድርጎ በአማረ አቋም ነው የፈጠረው። በአማረ አላህም ምንድነው ቆንጆ ነው። ስለዚህ አላህ አደምን በርሱ መልክ ፈጠረው ወይንም ደግሞ በሱ ምስል ፈጠረው የሚለው ኤግዛክት ይመጣል ማለት ነው። እሺ እዚህ ላይ አህሰነ የሚለው አህሰነ ማለት ለውበት ብቻ አይደለም። አንደኛ አህሰነ ለምሳሌ ስራ ማሳመርም አህሰን ነው። መልካም ነገርም ማድረግ አሕሰን ነው። እዛ ቀጥሎ ያለውን አንብበዋ። ትስማማለህ አይደል? እሺ ቅድም ያልከው አሕሰን የመልክ ማማርም አሕሰን ነው። ሰውን በጣም በአማር አቋም ላይ ፈጠር ነው። ኦኬ ለምሳሌ አንተ በጣም የምታምር ቆንጆ ልጅ ለሌላው የሚያምር ላይሆን ይችላል። ማማር ለሁሉም ማማር አንድ አይነት አይደለም። የፈጣሪ ማማር እና የአደም ማማር የሰዎችን ልጅ ሰዎችን ልጆች በጣም በአማረ ሁኔታ ፈጠራቸው ይመሳሰላል ለማለት ነው። አደላ አንተ ማማር በራሱ ላይ በእኛ አእምሮ ራሱ ሰው ከዛ በኋላ ምንድነው? እሱ ቅርጹን ነገር እኮ ሰውን በሚያምር በጣም በአማረ አቋም ምን በሚያምር በአማር አቋም ላይ ፈጠር ነው። ስለዚህ ውብ አድርጎ ቆንጆ አድርጎ አቋሙን ፈጠረ። ስለዚህ ውበት የሚገልጽ ነው አደለ ን አላህ ጋር ደግሞ ስትመጣ አምላክ ጌታዬን ቆንጆ ሆኖ አየሁት ነው ያለው። እይታ ቁንጅና ግራስ በሚያደርገው ምን ነው ውበትን ነው አደለ። ስለዚህ በቆንጆ ቅርጽ አየሁት አለ። እዛ ጋር ደግሞ በቆንጆ አቋም ፈጠርኩት አለ። ምን ልዩነት አለው ታዲያ? እዚህ ላይ ልዩነቱ ምን እንደሆነ ታውቃለህ? የፈጣሪ ማማር እና የሰው ልጆች ማማር፣ እንደው በሰው ልጆች ማዕከል የማማር ልዩነት ያለው ሪያሊቲ፣ በሰው ልጆች በፍጡራን ማዕከል ማማር ራሱ ልዩነት አለ። የለውም ብለን መከራከር እኮ እንችላለን። የለውም ብለን መከራከር እንችላለን። ለምን አላህ አደምን ሲፈጥረው በራሱ አቋ አምሳል ነው የፈጠረው። አላህ ቆንጆ ነበር። ልክ ስለ ቁንጅና እያወራን ስለነበረ ነው ወደዚያ ወደኋላ እየተመለሰ ስለሆነ ሁለቱ ጋርም የተጠቀሰው አረብኛ ቃል ተመሳሳይ ነው። አለን ከስራ ምናምን እኳ ልዩነት የለውም፣ ተመሳሳይ ነው። እኔ በቃሉ ላይ አይደለም ማማር፣ የሰዎች ውበት የሰዎች ውበት ራሱ ልዩነት ያለው፣ ፈጣሪ ደግሞ ረቂቅ ስለሆነ የፈጣሪ ውበትና የኛ ውበት የሚመሳሰል አይደለም። ምንም እንኳን ያምራሉ ያምራሉ ለአንተ ያማረ ህንፃ ለእኔ ላያምር ይችላል አይደል ፍጡራን ሆነን እንኳን ፍጡር የተፈጠረ ነገር ራሱ ማማሩ ልዩነት አለው አይደል ሪላቲቪቲ ነው አይደል አሕሰን ያ ሪላቲቪቲው ግን ለአንተ ነው የሚሰራው ከአደም ጋር እና አላህ ጋር ግን አይሰራም ምክንያቱም አላህ አደም የመጀመሪያ ፍጡር ነው ፍጡሩን አሕሰንን እዚህ ላይ ያለውን አሕሰንና ያኛውን አሕሰን ስላመጣልኝ እኮ ነው ስለአማሩ ብቻ ይመሳሰላሉ ማለት አይደለም። እንኳን በፍጡራን መካከል ማማር ልናለ ልስማማለን ልስማማለን ካሪድ ልስማማለን። አላህ ያለው ፊት አለው፣ ያ ፊቱ ደግሞ ቆንጆ ነው። በቆንጆ አየውት አለ ሙሐመድ ነብይህ። አደም ደግሞ አላህ ሲፈጥረው ቆንጆ አድርጎ እንደፈጠረው በቆንጆ ቁመና እንደፈጠረው ነገረን። አላህን ደግሞ በቆንጆ ቁመና እንዳየው ነገረን። ቃላቶቹ ተመሳሳይ ናቸው፣ ስቲል አንድ አይደሉም እያልከን ነው። እሺ ይሁን፣ ሁለቱ ጋር የምትጠቀሙ ቃላቶች ተመሳሳይ ነው። ቃላቶች የተለያዩ ናቸው። አድበስብሰን እያለፍን አይደለም። ቃላቶቹ አንዳሉም እያልኩ አይደለም። ማማር ልዩነት አለው። በፍጡራንና በሰዎች መካከል ቀርቶ በፍጡራንና በፍጡራን መካከል ራሱ ልዩነት አለው፣ ማማር ችግር የለውም እኮ እኔ ችግር የለብኝም እሱ። ስለዚህ ነው አይመሳሰልም፣ ማማሩ ነው የማይመሳሰለው እንጂ ቃሉ እኮ አንድ ነው። ካሊድ እኮ አንዴ ቃሉ አንድ ነው። ስለዚህ ለአንድ አሁን ችግር የለእንት፣ አንድ ሆነስ አላህ የተሻለ ቆንጆ ነው በቃ ከአደም የተሻለ ቆንጆ ነው ብዬ አድርጊው ላልበሽ በት አመጣም እንደዚህ አይነት ማስረጃው ልታመጣ እንደማችል በአቅም ስቲል ምንም ምን ማተር የሚያደርገኝ አይደለም። በቃ ላ ስታይ፣ ስለዚህ አላህም አላህን መሐመድ በቆንጆ ቅርጻ አየው። አላህ ደግሞ አደምን በቆንጆ ቅርጽ ፈርጠረው። ተዛ አላህ ደግሞ ምን አለ? አደምን በመልኬ በቁመናዬ እንደ የፈጠርኩ ቆንጆ አርጎ አለ አላለም? አሁን ወደ መረጃ እንገባለን ማለት ነው። አሁን ዙሩን እናከረዋለን። በመልክ ሙገት ውስጥ ከገባ ምኑ ነው አላለው አላለም? ያልከው ምኑ ነው? በመልኬ ፈጠርኩት፣ በእኔ መልክ ፈጠርኩት ያለ ነገር ምን ላይ ነው ያለው? ክፈተው፣ ክርስትያኑ ክፈተው። የቅድሙን እያመጣልኝ መልኩን አያካትትም የሚለውን እስኪ አሳየኝ ይሄንን። ምን ላሳይ ሱራ መልክን ያካትታል አያካትትም ኖሽን ያካትታል አያካትትም ኖሽን ምን ኖሽን አዳዘት ያካትታል ጨረስ ነው ስለዚህ እዚህ ጋ የተጠቀመው ምንድን ነው ኢሜጅ የሚለውን ሱራ ነው የሚለው ኦኬ ሀዲሱን ታስታውሳለህ ክርስቲያን ፊቱ ምትለውም ደግሞ ፊቱ ስፔሲፊክ ገልጾ እራሱ የተናገረበታል ስለዚህ እኮ እዚህ ላይ አርጊመንት የለንም እኮ ኢሜጅ የሚለው ሱራ ስለመሆኑ ምንም እኔ አርጊመንትም አላቀረብኩም እኮ ያንተ ፖይንት አልገባኝም ነገ በደንብ ስታስታውሰው ይገባል። አይ መግባባት የምንችል ከሆነ ነዋ። አሁን እዚ ላይ ሱራ ኢሜጅ ለመሆኑ ምንም እኔ እንተን የለኝም። አረብኛ ትራንስሌት ማድረግ ትችላላችሁ ኢሜጅ ነው። ስለዚህ ይህ ከሆነ ደግሞ እነዛ ከሆነ ስለዚህ እኔ አርጉመንቴን ጨረስኩኝ። ብዙ ክርክር አስፈልግም። ነዛ ከሆነ ሾርት ሜትድ መጠቀም ይቻላል። ፊቱን አካትትም ብለሃኝ ሞገጥከኝ። ሱራን የተጠቀመው ፊቱን አያካትም አደለም። ል አላህ በአደም ፊት አልተፈጠረም ብለኛ ነበር። በአደም አምሳል አልተፈጠረም ነው ማይ አርጊመንት። ሱራ ፊት አደለም። በመረጃ ነው እንጂ እኮ በመሳቅና በንትን በዚህም ያ ሀያ አምስት ጊዜ መረጃ ያቀረባችሁት እኮ ይህንን ነው እኮ። የተለየ ነገር አይደለም እኮ። አላቀውም ስላልክ ፕሪቨስሊ አላየሁትም ነው። ካየሁት በኋላ ደግሞ ትርጉሙን ሳይ እናንተ በምትሉት መልክ፣ እናንተ ባብራራችሁት መልክ አይደለም እንዳልከው። ው አሁን ሚሌትር ባደርግ ደስ ይለኛል። ከፍ አድርጌ መረጃ እንዳሌለ ሰው እንዳያውቅብህ ባደርግ ደስ ይለኝ ነበረ። ግን መረጃ እንዳለህና እንደሚያውቅ እያደረግህ ስለሆነ ለወዴንሱ ከራሱ ተረት ተረት እያወራ እንደሆነ እንዲያውቁት መረጃ እንደሌለ ዝም ላይ እያወራ እንደሆነ ወደንስ ማወቅ ስላለበት መረጃ ክፈት እ አንተ ምትለውን ሉክ አንተ ምትለውን አንተ ምትለውን ሳባ አደለም ጠይቀ ነብይህን አደለም ጠይቀ ሉክ ነብይህን አደለም ጠይቀ አታመጣም። በጣም እኛ ያልነውን ያለው ነብይህ ሳባዎችን አደለም ጠይቀ ሳባዎቹ ያልነውን ያሉት ታቢያኖችን አይደለም ጠይቀ ታቢያኖቹ እኛ ያልነውን ነው የሚሉት። አንተ ከዛ በኋላ የመጡ እራሱ ታመሁን ካልኩ ውስጥ አንድ ማስረጃ ንታለኝ። አንተ እንዳልከው ለምሳሌ እኛ ያለው እኔን አላህ በመልኩ አደምን ፈጠረው ሚለውን ሳባዎቹ እንደዛ አላሉም፣ ወይም ደግሞ ነብዩ እንደዛ አላለም ያለ ታቢያንም ሆነ እዛም። ከመሄዴ እዚህ ላይ ትርጉሙ ላይ እራሱ እኮ አለ። ቅድም ስላላየሁት ነው እንጂ እኮ እዚህ ላይ እራሱ እኮ ሂስ የሚለውን ለአደሙ ነው የተገለጸው፣ እያልኩ እኮ ነው። እዛም ፋርዘር ሳኒድ ሂዝ ማለት ምን ማለት ነው? አዳም ማን ነው? እንደዛ ብሎ ይፈታል። የትኛው ሰለፍ ነው እንደዛ ብሎ ይፈታል? እስኪ እንትኑን አምጣው፣ ፊት ለፊት አድርገው። ማን ነው እንደዛ ብሎ ይፈታል? ይኸው ፊት ለፊት ያለው መረጃውን እያየው እኮ ነው። የእንግሊዝኛውን አመጣልኝ የአረብኛውን አይልም አይልም አይልም። ፊት ለፊት አርግ። ራስ እኮ ነው ያሳየኸኝ። አላህ በመልኩ ፈጠረው ከተባለ የማንን እንትን እየሰጠ ነው? ገንዘብነትን ለአላህ ነው እየሰጠ ያለው። ስለ ገንዘብነት የተወራ ነገር አለ። ባለቤትነት ለማለት ነው ገንዘብነት እያልኩ አለው። ባለቤትነት የሚያመላክት ነው፣ ንብረትነት ማለት ነው፣ ወይንም ማለት ነው። ስለዚህ የትኛውንም ሰለፍ አታመጣም። እሱም የሆነው ምንድነው? እሱ የአንተ ይሆናል። ተረት ተረት ይሆናል ማለት ነው። ኖ ለምን? ማስረጃ አምጣ። እሺ አንድ ማስረጃ ጥቀስ። ሪፈር አድርጌ ላምጣ አልኩ አይደል? በዚኛው ጉዳይ መለሰ። ራስህን እኮ የምታመጣኝ መልሰህ ወደዚኛው መረጃ መጣኝ። ራሰ ሪፈር አድርጌ መረጃ ላምጣ። ምክንያቱም የለም ብለህ እኮ የተከራከርኩ ነው። እነ ኢብኑ ተይሚያም ትቀበላቸው ከሆነ እሺ ትልቁ ሼክ አል ኢስላም ኢብኑ ተይሚያ የምትለው ሼክ አል ኢስላም ማለት ነው። ምን ይላል መሰለህ ወርድ ሱራ ኦር ኢሜጅ ኢንዲሳዲስ ኢዝ ላይክ ኦል ዘ አዘር ኔም ኦፍ አትሪቢዩት ኦፍ አላህ ይላል። ለአላህ ልክ ሌሎች ባህርያቶቹ አትሪቢዩት እንዳደረጉት፣ እዚ ጋም ሱራ ብሎ የገባው ያላህ ነው። አትሪቢዩት ሱራው ላይ አይደለም፣ ሂስ በሚለው ፕሮናውን ላይ ነው እንትናችን እዚህ ላይ የሚለው ፕሮናውን ሪፈር የሚያደርገው አላህን ነው እንጂ ማነው? አደምን አይደለም። እሺ አንተ እያልከኝ እኮ ነው። እዚህ ላይ ለምሳሌ ሰለፎች ያሉት፣ ኢብኑ ተይሚያ ያሉት እስኪ አለ ወይ ካለ አያለው ነው ያልኩት። እዚህ ላይ ካለ እሺ፣ ያሳየኝ። እኮ አይደለም ብላ ተከራከራ። ቅድም እኮ አሳየን ይሄን ይሄን ፈቷ ያመጣ ነው። የሰለፎችን ትምህርት ይዘው መተው ነው የሚለውን ይሰምለውን አላህን ለማለት ነው ያለበትን ማስረጃ ካሳየኝ፣ ካሊድ አንድ አስጠጋው ክርስቲያን ለ1500 ሰው ምን እያወራ እንደሆነ እያወቁ ካልሆነ ሂዝ ሚለው ለአላህ ነው የተባለበት ይላል። ተከፍቷል እኮ ት ኢንሂዝ ኢሜጅ ሪፈር ቱ አላ ማን ነው የሚለው ሪፈር የሚያደርገው ይላል። እስኪ የቱ ከፍ አድርገው። እስኪ ሶስት መስመር ራስ አይሞላም አላ

ኢንዲኬት የሚያደርገው ሂስ ኢሜጅ የሚለው አለ ነው። ሪፈር የሚያደርገው አለ ግልጽ እኮ ነው። ሂስ የሚለው ነው፣ ሂስ ኢሜጅን ነው። እዚህ ላይ አሁን ቅድም ምን አልክ የሚለውን ተስማምቻለሁ፣ ችግር የለውም። በመሆኑ አይደለም ክርክሬ። አሁን ደግሞ በሱ መልክ ፈጠረው ያለው አደምን ነው። በሱ መልክ ስማ ስማ፣ ፕሮናውኑ ሂዝ ኢሜጅ የሚለው ፕሮናውኑ ሪፈርቱ አላህን ነው ተብሎ ተቀመጠልህ። እሱ ነው የሚያመለክተው ፕሮናውኑ ሂዝ የሚለው ኢሜጁ። ለዛውም ደግሞ ኢሜጅ ብሎ ካስቀመጠልህ ማለት ነው። እንደዚህ ብሎ ሲያስቀመጥልህ ደግሞ ምንድን ነው ኢሜጅ የሚለውን ነው። ወይም ምናምን ብለህ ደግሞ ሰርክል ውስጥ ገባህ ማለት ነው። ጨዋታ ኢሜጅ የሚለውን ቅድም ዘግተን መጣን። ወይም ደግሞ ስራ የሚለውን አሁን፣ ያ ኢሜጅ አይደለም ለመግለጽ የፈለገው አላህን። ኢሜጁን እኮ አይደለም አላህን ነው። አዎ አስቀመጠ። አንተ እኮ እያልከኝ ያለኸው መረጃ እኮ ይኸው፣ አንብባ፣ ትረዳም እንዴ ወንድሜ? ኢሜጅና ሂስ አንድ ናቸው ቲንክ እንግሊዝኛው ነው። ካፈርኳ አይመልሰኝም አትበል። እንደዚህ ድርቅ አይባልም። ካፈርኳ አይመልሰኝም ነው። ቅድም ግን ሲያነሳ አንድ ሀሳብ ብቻ ትንሽ ልናገርና እኔ እንትን ላለው ችግር ቅድም ሲናገር የነበረው አላህን የሚመስለው የለም እሱ ሰሚው ተመልካች ነው የሚለው ማለት ነው። እና እንግዲህ አላህን የሚመስለው የለም ከተባለ ሰሚና ተመልካች የሚለው ቃል ያፈርሰዋል። ምክንያቱም ብቸኛ ሰሚ እሱ ነው ማለት ነው። እነሱ እንደሚሉት መተርጎም ካለበት ብቸኛ ሰሚ ሊሆን የሚገባው እሱ ነው። ባይዘቦ የመስማት ባህሪ ነው ባህሪ ነው የሚያመለክተው እንጂ ፊዚካልን አይደለም የሚያመለክተው። ሰው በባህሪም የሚመሳሰላል ነው። አሁን ሰው ከአላህ ጋር በባህሪ የሚመሳሰላል መስማት ባህሪ ከሆነ ስለሆነ እንደ አላህ ይሰማል። አላህ የሚሰማ ሰው የሚሰማ ስለዚህ ኢቨን ባህሪ ጋር ራሱ መመሳሰል አለ ብሎ እየተናገረ ነው። ቅድም እሱ አንተ ስጠይቀው ጆሮ ዓይን፣ ምናምን የሚባሉት ነገሮች አለ ሉት ብለህ ስጠይቀው አሉት ሲል ነበር። እነዛ ደግሞ ፊዚካል ቦዲዎች የሆኑ ነገሮች ናቸው ሪፈር የሚያደርጉ ባህሪን ሳይሆን ፊዚካል የሆኑ ቦዲ ነገሮችን ነው። እና አላህ በቃ በትክክል ሰውን እንደሚመስል ፊዚካል የሆነ ቦዲ እንዳለውም ይገልጻል። እንደገና ደግሞ ባህሪም ደግሞ ከሰው ጋር የሚመሳሰል ባህሪ እንዳለው ይገልጻል። በሁሉም ነገር ኳሊቲ ጉዳይ ሊኖር ይችላል። የአላህ ማየትና የሰዎች ማየት ይችላል እሱ ኳሊቲ ነው እንጂ ባህሪ ወይም ደግሞ ማየት ጋር የሚለየው ነገር የለም። አላህ የሚያደን እኔም አያለሁ፣ ደሴም ነው እይታችን። እሱ ከሰማዩ ጀምሮ እስከ ምድር ያለውን ሊያይ ይችላል፣ ሁሉ ነገር ሊያይ ይችላል። እኔ እስከ የተወሰነ እይታ ሊኖረኝ ይችላል። አላህ ይሰማል፣ እኔም እሰማለሁ። የእሱ መስማት እና የእኔ መስማት ሊለያይ ይችላል። ፊዚካል ጆሮ አለው ብለህ ስለተናገርክ፣ ቅድምም ዓይንም አለው ብለህ ስለተናገርክ፣ እኔም አለኝ እሱም አለው። በቅርጽ ሊለያይ ይችላል እንጂ ደሴም ነው ማለት ነው። ስለዚህ ከዚህ አንጻር ነው አደምን በመልኩ ፈጠረው የተባለው። አሁን ሂዝ ሚያጅ ለማለት የሞከረው ደግሞ በአደም መልክ ነው ለማለት ነው፣ ሀሳብ ለመስጠት የሞከረው አደም ሳይፈጠር መልኩ ከየት መጡ? ነው በራሱ መልክ የሚፈጠር ይሄ እኮ በጣም ፋላሲ ነው። አንድ አካል ሳይኖር በፊት የእሱ መልክ አይባልም። ኦኬ፣ ሲፈጠር ነው መልኩ አብረው የሚፈጠሩ። ስለዚህ ሳይኖር በፊት መልኩ ከነበረ እሱ ራሱ ፈጣሪ ነው፣ ባይዘው ወይ ማለት ነው። ከመፈጠሩ በፊት ራሱ መልኩ አለ ብለ እየነገርከን ነው። ከመፈጠሩ በፊት ያለው መልክ ያለህ መልክ ነው። ስለዚህ በዛ መልክ ተፈጠረ ነው እያለ ያለው አዲሱ፣ በዛ መልክ ተፈጠረ ነው እንጂ አደም ሳይፈጠር በፊት መልክ ነበረው እና በራሱ መልኩ ፈጠረው የሚል የተሳሳተ ትርጉም ነው። ስለዚህ አምላክ ካላደረከው በስተቀር ከመፈጠር ጊዜ ጀምሮ ነው መልክ የኖረው አደም እንጂ ከዛ በፊት የለውም። ስለዚህ እነዚህ በጠቅላላ ነገሮች ትክክል አይደሉም። እሺ ቀጥሎ፣ እሺ ይብቃን። እንደ ክርስቲያን ቲንክ ቢበቃን ጥሩ ይመስለኛል። ደሩ ሰላም፣ ደሩላችሁም።

ዛሬ ደግሞ ደስ ብሎኛል እና ማዘርን አናግሪያት ነበረ። እሷም ማጣለው ብላለች። እንግዲህ ጭራሽ አይለኛ ሰርፕራይዝ ነው፣ አይለኛ ሰርፕራይዝ ነው። የተማርሽ ነው አብረሽ ትጠመቂያለሽ ቀላል የቀሩትንም ሰብስቢ የቀሩትንም ሰብስቢ ሌሎችም ካሉ በደንብ መጎበዝ አለብሽ ሚስራም ኧረ አንድ በአንድ ነው ማመጣ አንድ በአንድ ነው ማመጣቸው በጣም ነው ደስ የሚለው ሚስራ፣ እህቷን ታመጣለች፣ አንቺ እናትሽን፣ ሌሎች የቀሩ ወንድሞች እህቶች ይሰበሰባሉ። በጣም ደስ ይላል። በር ፈጣሪ ይርደን። ደህና ነህ? ፎይ! እንዴት አለ? እንዴት ነሽ? ጠፋህ አስመሰለኝ የምር ትናንት ምናምን የለህም፣ ባይዘው ትናንት የታለኝ የለኝ የለኝም። አኔ ለምን በሰላም ነው። ትናንት ላይ የለኝም እኮ። ኦኬ፣ ቀልንትን ብለን በተራ ነው እንደ ሚስገቡት። ትናንት ማክሰኞ እኮ ነው፣ እሮብ ነው እኮ ዳሬ። ሐሙስ ሐሙስ፣ ማክሰኞ እና ቅዳሜ ነው ያለኝ። እነገ መስቀል ነው ሚ አይደለ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ደህና አደሩ። ቻው። ያው እንግዲህ ተኛ፣ ደህና ደር። እሺ፣ በቃ መልካም። እሺ፣ አሪፍ ቶፒክ ግን። ገወጣችሁም እንደሆነ እንዳላቡ ቆይታችኋል ከገባችሁ መሰለኝ ከሶስት ተኩል ገባን።